ሰላም ጤና ይስጥልን፣ እንዴት አላችሁ? ሰበር ዜና ነው። የአሜሪካው ምክትል ፕሬዚዳንት ማለትም የቀድሞ ህይወታቸውን አተዋል። እጅግ አወዛጋቢ ሰው ነበሩ። በምክትል ፕሬዚደንትነት ታሪክ በአሜሪካ ምክትል ፕሬዚደንትነት ታሪክ ማለት ነው እንደሳቸው ተጽዕኖ ፈጣሪ አልነበረም። በጣም ስማቸው ከፍ ያለና ዝነኛ ሰው ነበሩ። ዲክ ቼኒ ይባላሉ። እንግዲህ ዲክ ቼኒ ህይወታቸውን ያጡት በ84 ዓመታቸው ነው። በጣም ከጆርጅ ደብልዩ ቡሽ ከትንሹ ጆርጅ ደብልዩ ቡሽ ማለትም እንግዲህ ያው ከእሳቸው ጀርባ በጣም ትልልቅ ውሳኔዎችን በማሳለፍና ትልቅ የፖለቲካ አውድን በመፍጠር የሚታወቁ ሰው ናቸው። ህይወታቸውን አጥተዋል። ዲክ ቼኒ በጣም የሚያነጋግርን ባህሪ ያላቸው ሰው ናቸው። እንግዲህ በዋሽንግተን ፖለቲካ ውስጥ ለሶስት አስርት አመታት የቆዩ ከጄራልድ ፎርድ ጀምሮ አሁን ድረስ እጅግ በተለይም ደግሞ እስከ ጆርጅ ደብሊው ቡሽ ጊዜ በጣም በበርካቶች ዘንድ ተወዳጅም የነበሩ በእርግጥ በዓለም ፖለቲካ ውስጥ ደግሞ የተለያየ ልክ አይደሉም የሚላቸውም ሰው የነበሩ ሰው ናቸው። እሳቸው እንግዲህ ዘ ሞስት ፓወርፉል ዩ ኤስ ፕሬዚደንት ተብለው ሚን ቫይስ ፕሬዚደንት ተብለው የተጠሩ ናቸው። እንግዲህ በታሪክ ውስጥ ወይም ደግሞ በአሜሪካ የምክትል ፕሬዚደንቶች ታሪክ ውስጥ እንደሳቸው ቁልፍና ወሳኝ የለም፣ ወይም ደግሞ ደ ሞስት ፓወርፉል ኢንፍሉዌንሻል ተብለው የሚጠሩ ናቸው። እና እንደ ማንኛውም ፖለቲከኛ አይደሉም ያልመ መሰላቸውን አልመሰለኝም ነው የሚሉት። እንግዲህ ያ ማለት በባህሪያቸው በአፈጣጠራቸው ፖለቲከኞች ምን ማድረግ እንዳለባቸው መጠንቀቅ አለባቸው፣ አንዳንድ እንቅስቃሴዎች ላይ ገደብ ማብጀት አለባቸው። እሳቸው ግን ይህን አይፈልጉም። ዲክቼን እንግዲህ ያሉት ለ ምንም አይነት ጉዳይ ላይ እሳቸው ካሰቡት ጉዳይ ጋር መቀጠል እንጂ እሳቸው ወይም ደግሞ ሌላ ሰው ይደብረዋል ወይም ደግሞ ሌላ ሰው ይሄን መንገድ በዚህ መንገድ ወይም ደግሞ በዚህኛው አቅጣጫ ያስበዋል የሚል ምንም አይነት የፖለቲካ አቋሚ የሌላቸው ያ ማለት የፈለጉትን ከማድረግ ወደኋላ የማይሉት በጣም ቁርጠኛ ፕሬዚደንት ነበሩ፣ ወይም ደግሞ ምክትል ፕሬዚደንት ነበሩ። ዲክ ቼኒ አነጋጋሪ ናቸው። የመሰላቸውን በማድረግ የሚታወቁ ቁልፍ ፖለቲከኛ እንደነበሩ ይነገራል። ግን እሳቸው ማድረግም ከፈለጉ ወይም ደግሞ ማድረግ የሚፈልጉት ጉዳይ ካለ ያደረጋሉ። ምን ይላሉ? እንዳውም ኢፍ ዩ ዋንት ቶ ቢ ላቭድ ጎ ቢ ኤ ሙቪ ስታር የሚል ሀሳብ 2013 ላይ በአንድ ዶክሜንትሪ ላይ አም ዲክ ቼኒ ከፈለጋችሁ ወይም ደግሞ መወደድም ከፈለጋችሁ ምናምንም ካረጋችሁ ከፈለጋችሁ ወደ ሙቪ ስታሩ እንቅስቃሴ መሄድ ትችላላችሁ ለመወደድ ከፈለጋችሁ የሚል ሀሳብ ነበረ ያጋሩት ሰው በብዙዎች ዘንድ የምክትል ፕሬዚዳንቱ ሕይወት ማለፍ እንግዲህ አነጋጋሪ ሊሆን ይችላል። ብዙዎች ሐዘናቸውን የገለጹ ይገኛል፣ ግን ብዙ ጥያቄዎች ይነሱባቸዋል። 2013 ላይ እንደዚህ አይነት ሀሳብ ከሰጡም በኋላ በብዙዎች ዘንድ ልክም ናቸው ይባላል፣ ልክም አይደሉም ይባላል። እንደውም በአሜሪካ ታሪክ ቀደም ሲ እንደነገርኳችሁ ሞስት ፓወርፉል ቫይስ ፕሬዚደንት ዩኤስ ሂስትሪ ሆነው የተመዘገቡ ናቸው። ዲክ ቼኒ በብዙ መንገድ ቴክስኪን የሚባሉ ወይም ደግሞ ወፍራም ቆዳ ያላቸው ምንም አይነት ነገር ማንም ይሁን ማን ወይም ደግሞ ማንም የፈለገውን ሀሳብ ለመስጠት ቢሞክርም ሀሳቡን ቢያጋራም የፈለገ ጉዳይ ወይም የፈለገ ነገር ቢያነሳ ምሳቸው ከፈለጉ ፈለጉ ነው። ስለዚህም ነው ቆዳቸው ወፍራም ነው ወይም ደግሞ ቴክስኪን አላቸው ሲባል የነበረው የዋር ኦን ቴረር የሚባለውን የ911 ጥቃት ጊዜ ኒውዮርክ የነበሩት ሰው እንግዲህ በኒውዮርክና በዋሽንግተን እነዛ ህንፃዎች ሲመቱ ናይን ኢለቭን ላይ በጣም ትልቅ ሀሳብ ያነሱት ወይም ደግሞ በእሳቸው አጋጣሚ ክሬትስም በብዙዎች ዘንድ ዋር ኦን ቴረር የሚ የሚል ሀሳብ ወይም ደግሞ ጦርነት በሽብር ላይ ብለው ያጎጁት እሳቸው ነበሩ። ወይም ደግሞ በጆርጅ ደብሊው ቡሽ በትንሹ ጆርጅ ደብሊው ቡሽ ጊዜ ማለት ነው። በዛ ዘመን አብረው ምክትል ፕሬዚዳንት ስለነበሩ በእንደዚህ አይነት እንቅስቃሴዎች ላይ ብዙ ስራዎችን የሰሩ ናቸው ና በጣም የህይወታቸውን ያጡበት አጋጣሚ ከዚህ ከሀርት ኮምፕሊኬሽን ጋር በተገናኘ ያ ማለት ከካርዲያክ የልብ ህመም ከዚህ ከደም ፍሰት ጋር በተገናኘ ያልተነፋፈስ ችግር እንደዚህ የመሳሰሉ ችግሮች፣ በጠቅላለው ግን ከሀርት ኬዝ ጋር ወይም ደግሞ እነዚህ ቫስኩላር ከሚባሉት ካተነፋፈስ ችግር ከደም ቧንቧ እንደዚሁም በጠቅላላው ከልብ ህመም ጋር በተገናኙ ጉዳዮች ህይወታቸውን እንዳጡ ተነግሯል። እንግዲህ ቤተሰቦቻቸው ናቸው ይህን ግልጽ ያደረጉት። ብዙ ጊዜ ከህርት ጋር የተገናኙ ችግሮች ገጥሟቸው ኖረዋል። አደልትነታቸውም ወይም ደግሞ የጎልማሳነት ጊዜያቸውንም በእንደዚህ አይነት ችግር ውስጥ ያሳለፉ ምክትል ፕሬዚደንት ነበሩ። ዲክ ቼኒ በበርካቶች ዘንድ በጣም ብዙ ሀሳብ በማንሳት የሚታወቁ ናቸውና እንዲሁም ጆርጅ ደብሊ ቡሽ በጣም ቀን ለቤተሰቦች ተቆርቋሪ ብዙ ሰዎችን የሰራና ታላቅ የአሜሪካ መሪ ነበሩ የሚል ሀሳብ ነው የሰጡት፣ ጆርጅ ደብልዩ ቡሽ ምክንያቱም እሳቸው ጋራ ሆነው ምክትል ፕሬዚዳንት ሆነው ስለሰሩ ማለት ነውና። እንግዲህ ልጆቻቸው የልጅ ልጆቻቸው ሀገራቸውን እንዲወዱ አሜሪካ እንዲወዱ ህይወትን በጣም እንዲወዷት በማድረግ ለሰዎች ክብር፣ ለፍቅር፣ ለካይንድነስ ብዙ ጉዳዮች ላይ በጣም ከህይወታቸውን ቀለል አድርገው እንዲኖሩ አሜሪካንም ግንዛቤ ውስጥ ያስገባ እንቅስቃሴ ውስጥ እንዲገቡ በማድረግ የሚታወቁ ናቸውና እንግዲህ ፋሚሊዎቻቸው ወይም ደግሞ ቤተሰቦቻቸው በዚህ ልክ መግለጫ ሰጥተውላቸዋል ማለት ነው። ግን ደግሞ ዲክ ቼኒ እንደዚህ አይነት እንቅስቃሴ ውስጥ ደግሞ በአሜሪካ ፖለቲካ ውስጥ በጣም ጠንካራ ሪፐብሊካ እንደሆኑ ይታወቃሉ። በአለም ዙሪያ ግን የተከፋፈለ ምልከታ ነው ያለው ሚሊዮኖች አራውን ደግወርድ እሳቸውን የሚያዩበት መነጽር የተለያየ ነው። ምክንያቱም እንግዲህ በአንዱ ላይ ልክ የሆነው በሌላው ላይ ደግሞ ጫና ፈጣሪ፣ በአንዱ ላይ ተግባራዊ ሊሆን የሚገባው በሌላው ላይ ደግሞ እጅግ አስቸጋሪ የሚል አተረጓጎም ያለው ሂደት ነው እና በአለም ላይ ምክንያቱም እሳቸው በብዙ መንገዶች ላይ አሜሪካን ታላቅ ማድረግ ከሚለው አንጻርም በብዙ ጉዳዮች ስማቸው ስለሚጠቀስ እንደዚሁ በአለም ዙሪያ ላይ የተለያየ ሀሳብ አለ። በነገራችን ላይ የጓንታናሞ ቤይ ኢንሜቶች የሚደረገው እንቅስቃሴ ከዚህ ከቶርቸር ጋር በተገናኘ የዶሜስቲክ ሳይበር አታክስን የመለከቱ ጉዳዮችን በሚሰሩባቸው ሂደቶችና ርቀቶች በብዙዎች ዘንድ ጥያቄ ይነሳባቸዋል። እና እንግዲህ ሌጋሲያቸው በአብዛኛው ኬዎስ የሞላበት ብዙ ሁከቶች አሉበት። የኢራቅና የአፍጋኒስታን ጉዳይ ወይም ደግሞ አሜሪካ የኢራቅና አፍጋኒስታን ወረረች ተብሎ የሚታሰብበትን የባግዳድ ነን ኤግዚስተንት ዊፐን ኦፍ ማስ ዲስትራክሽን የሚለው የዶሜስቲክ ሳይበር እነዚህ እነዚህ የመሳሰሉ ጉዳዮች ላይ ስማቸው አብሮ ይነሳል። ያ ማለት ኔጌቲቭ ሊ ማለት ነው። ግን በአብዛኛው ደግሞ የአሜሪካን ፖሊሲ በማራመድ ትልቅም ስም እንዳላቸው ይነገራል። ና ኮንቴምፖራሪ የሆኑ ጉዳዮችን ማንሳት ይቻላል። በስልጣን ላይ ባሉበት ጊዜ የፕሬዚዳንት ጆርጅ ደብልዩ ቡሽን ፍሮን በማራዘም ወይም ደግሞ የእሳቸውን ስልጣን ከእሳቸው ጀርባ ሆነው ብዙ ጉዳዮችን የሰሩ ናቸው ይባልላቸዋል። እንግዲህ ቼኒ አፍተር ኦል በ84 ዓመታቸው ህይወታቸውን አጥተዋል። ቼኒ ላለፉት አርባ ዓመታት በአሜሪካ ታሪክ ውስጥ ደ ሞስት ኢንፍሉዌንሻል በጣም ተጽዕኖ ፈጣሪ ተብለው የሚወሰዱ ሰው እንደነበሩ ወይም ደግሞ በአሜሪካ ታሪክ ውስጥ በምክትል ፕሬዚደንቶች ታሪክ እንደሳቸው ጫና የሚፈጥር የለም ተብሎ ይነገርላቸዋልና ና ስማቸው በብዙ መንገድ ይነገራል። በነገራችን ላይ የሴፕቴምበር 11 ላይ ኢሌን የሚባለው ጥቃት ላይ በዛቸው ጊዜ በዋይት ሀውስ ላይ ሆነው ብዙ ነገሮች ይሰጡ ነበር እና ቼኒ ያደረጉት ምንድነው በጣም ተወዳጅ የሆኑ ሰዎችን የዲፌንስ ሴክሬተሪን አዳዲሶችን በማምጣት እና ብዙ ሂደቶችን ደግሞ በራሳቸው መንገድ ለመቋጨት የሄዱባቸው ርቀቶች የሚታወሱ ናቸው እና እጅግ በብዙዎች ዘንድ በመካከለኛው ምስራቅ ጉዳይ ላይ አብሮ ስማቸው እንግዲህ በጣም ኔጌቲቭሊ በሚባል ደረጃ ስማቸው ይነሳል። እንግዲህ ኢንሂዝ ትረስትድ ፓርትነር ራምስፌልድን የመከላከያ ሚኒስትር አድርገው ማምጥተው ነበር ሁለት ሺህ አንድ ላይ የናይን ኢሌቨን ጥቃት ከተፈጸመ በኋላ እና እንቅስቃሴያቸው በጣም ፓወርፉል መሆናቸውን የሚያሳይ ነበረና፣ ዋይት ሀውስ የተለያዩ ውሳኔዎችን በሚያሳልፍበት ጊዜ ወይም ደግሞ እንደዚህ አይነት ጥቃቶቹን ሀይጃክ ሲደረጉ ወይም ደግሞ መደረግ አለባቸው ወይም የለባቸውም የሚባለውን ጉዳዮች ላይ ያ ማለት ጥቃቱ በተሰነዘረበት ሰዓት እንግዲህ ጆርጅ ደብልዩ ቡሽም ትንሹ ማለት ነው። በነገራችን ላይ ጆርጅ ደብልዩ ቡሽ ትንሹና ጆርጅ ደብልዩ ቡሽ ትልቁ ሲባል ብዙዎቻችሁ ታውቃላችሁ። ግን ደግሞ ትንሹ ሲባል ጆርጅ ደብልዩ ቡሽ ጆርጅ ወከር ቡሽ የሚባለው ነው። ትልቁ የምንላቸው ደግሞ የእሳቸው አባት ማለት ነው፣ ጆርጅ ሀርበርት ወከር ቡሽ የሚባሉት ማለት ነው። ስለዚህ አባትና የልጅ ፖለቲካ በሉት። ለማንኛውም ሪፐብሊካን ናቸው። ኖ የእሳቸው እንግዲህ ጆርጅ ደብልዩ ቡሽ ትንሹ ይህን አይነት ሀሳብ ሰጥተዋል። እንግዲህ ፎርመር ፕሬዚደንቴ ምክትል ፕሬዚደንቴ ዴክ ቼን ሁሴኒ በመሞታቸው እጅጉን አዝኛለሁ ብለዋል። የጆርጅ ደብልዩ ቡሽ ጋር እንግዲህ በጣም በስፋት አብረ በመስራት ይታወቃሉ። ሎስ ኦፍ ደ ኔሽን አገሪቱ ነው ትልቅ ሰው ያጣቸው የሚል ሀሳብ ነው የሰጡት። ከዛም ባሻገር ደግሞ ለጓደኞቻቸው እንዲሁም ለቤተሰቦቻቸው ለቅርቡ ሰዎቻቸው የተሰማቸውን ጥልቅ ሀዘን ገልጸዋል። ያው ቼኒ የ ቡሽ እንግዲህ ከጀራልድ ፎርድም በፊትም ጀምሮ ከ1970ዎቹ ጀምሮ በርካታ የፖለቲካ እንቅስቃሴዎችን በማድረግ የሚታወቁ ናቸው። ነገር ግን በጆርጅ ቡሽ ጊዜ ከ2001 እስከ 2009 ቫይስ ፕሬዚዳንት ወይም ደግሞ ምክትል ፕሬዚዳንት ሆነው አገልግሏል። ትልቅ ስም ያላቸው ናቸው ና ሪድ ሪል የአሜሪካዊ ስሜት ያላቸው ሰው ናቸው ይባልላቸዋል። እንግዲህ ቼኒ ፕሬዚዳንት በፕሬዚዳንት ጀራልድ ፎርድ ጊዜም ዋይት ሀውስ ውስጥ ቺፍ ሆነው አገልግለዋል። የዋይት ሀውስ ኃላፊ ነበሩ ማለት ነው። ያ ማለት በ1970ዎቹ ነው እና ትልቅ እንትን አላቸው። ከዛ እንግዲህ ምንድን ነው የሆኑት 1989 ላይ በፈረንጆቹ አቆጣጠር በእኛ ላይ እንግዲህ ቢከሚንግ የ መከላከያ ሚኒስትርም ሆነው አገልግለዋል። ትልቅ ቦታ እና ስም ያላቸው ናቸው። እንግዲህ ናይን ኢለቨን ጥቃቱ በኢራቅ 2003 ላይ ትዕዛዝ ሲፈጸም ኪ አርክቴክት ከሚባሉ ሰዎች ውስጥ በጣም ትልቅ ሚና ያላቸው ናቸውና ብዙ የአሜሪካን ፖለቲካ ጠንቅቀው የሚረዱ ብዙ ስራዎችን የሰሩ ናቸው ይባላቸዋል። ያው እንግዲህ ሁሉም ሰው ሕይወቱ ሲያልፍ አንዳንድ የሚሰጡ ሀሳቦች እንዳሉ ሆኖ ማለት ነው። በእርግጥ እሳቸው ትንሽ ጠንከር ያለ ፖለቲካን ፖሊሲን በማራመድ የሚታወቁ ናቸው አሜሪካ በቼኒ ህይወት እልፈት ላይ ብዙ ሀሳቦችን እየተሰጠ ይገኛል። የዛ አካባቢ ማለትም የተለያዩ መሪዎቻቸውም እንደዚሁ ሀሳባቸውን ይሰጣሉ። ጆርጅ ደብልዩ ቡሽ የሰጡት ግን ሎስ ኦፍ ደ ኔሽን ወይም ደግሞ አገሪቱ ሎስ ደ ኔሽን አገሪቱ ያጣቻቸው ቁልፍ ሰው ትልቅ ሰው ለማለት ሞክረዋል። እንግዲህ የዩክሬን በሰሜን አትላንቲክ የጦር ጥምረት ኔቶ ውስጥ እንድትካተት ብዙ ስራዎችን በመስራትም ይታወቃሉ ወይም ደግሞ ይደግፉታል ሀሳቡን ያው እንግዲህ አክራሪም ስለሆኑ ማለት ነው በአሜሪካ ፖለቲካ ውስጥ ጠንካራ ከሚባሉት መካከል የሚጠቀሱ በመሆናቸውና ጆርጅ ደብሊው ቡሽ እንግዲህ እሳቸው ጉዳይ ነው ባይዞ በብዙዎች ዘንድ ሀሳብ እየተሰጠ የሚገኘው የሪቻርድ ብሩስ ቼኒ ወይም ደግሞ ዲክ ቼኒ ኔብራስካ አካባቢ ነበር የተወለዱት። 1941 በፈረንጆቹ አቆጣጠር ማለት ነው እና ብዙ አባታቸውም ቢሆኑ አሜሪካን በማገልገል ይታወቃሉ። ያ ማለት የእንግዲህ ሚኒስትሪ ኦፍ አግሪካልቸር የእርሻ ማለት እንግዲህ የግብርና ሚኒስቴር በምንለው ላይ እዛ ላይ ሲሰሩ ነበረ አባታቸው በ1930ዎቹ ማለት ነውና፣ ብዙ ሂደቶችን ያለፉ በ1959 ቼኒ ያሌ ዩኒቨርሲቲ በመግባት ስኮላርሽፕ በማገኘት እንደዚሁም ግራጁዌት ሳያደርግ በማቋረጥ የሚታወቅ ነው። በተለያዩ ሂደቶቹ በሀያዎቹ ቅድመ ላይ ሀያ አንድ ሀያ ሁለት ሀያ ሶስት አካባቢ ላይ እያለ ደግሞ በወንጀል ድሪንኪንግ ጠጥተው በማሽከርከር እንደዚሁ ተከሶ ነበረ። የአንዳንድ የወንጀል ድርጊትም ያላቸው ሰው ናቸው። በብዙ አነጋጋሪ ጉዳይ ስማቸው የሚነሳ ነው። እንግዲህ ፈርስት በተለይም ደግሞ አሜሪካ ዩኒቨርሲቲ ውስጥ በተለያዩ እንቅስቃሴዎች ቢያደርጉም እንዳልተሳካላቸው ይነገራል። ግን 1968 ላይ ለዊሊያም ስቴጀር በመስራት የሪፐብሊካን ሪፕሬዘንታቲቭ ለመሆን ሞክሮ ነበረ፣ ከዊስኮንስን ማለት ነው። እሳቸው እነሱ ጋር አብሮ ሰርቷል ማለት ነው። ጀራልድ ፎርድ ጋር እንደዚሁም ደግሞ ዶናልድ ረምስፌልድ ጋር ዲፌንስ ሴክሬታሪ በማድረግ እንደዚሁ የሚታወቅ ቼኒ ራሳቸውን ደግሞ የዋይት ሀውስ ስታፍ አድርገው የሚታወቁ ናቸው። እና ብዙ በጀራልድ ፎርድ ጊዜም እንደዚህ የተለያዩ ስራዎችን በመምጣት በዚ ላይ ጀራልድ ፎርድ ላይ ዶናልድ ረምስፌልድን ሂዝ ዲፌንስ ሴክሬታሪ በማድረግ ነው የሚታወቁት። እና ብዙ ስራዎችን በመስራት ይታወቃሉ፣ ስማቸው ከፍ ብሎ ይነሳል። ግን የዲክ ቺኒ ጉዳይ ሪፐብሊካን ሆኖ ካማላ ሃሪስን የመረጡ በጣም አነጋጋሪ ሰው ነበሩ። አነጋጋሪ ከምራቸውም አንጻር ይመስለኛል እንደዚህ አይነት ጉዳዮች ላይ ስማቸው ከፍ ብሎ የሚነሳው እና በብዙ ጉዳዮች ሪፐብሊካን ሆኖ ዴሞክራቷን ሃሪስን ነበር የመረጡት። ባለፈው እንግዲህ የአፍተሮል እንደዚህ አይነት ጉዳዮች ተከስተዋል። በጣም በብዙ መንገዶች ይተቻሉም፣ በብዙ መንገዶች ሰዎች አስፈሪ ጊዜን ያሳለፉበትን ያስታውሷቸዋል። ያመኖ ግን እንግዲህ ቁልፍ ፖለቲከኛ አሜሪካ ማጣቷ ሳይታለም የተፈታ መሆኑን ማስረገጥ ያስፈልጋሉ። ተመልካቾቻችን የተለያዩ ሀሳቦችን አጋሩ። እጅጉን አመሰግናለሁ። ታንኪዩ።